ምስራቅ በረሃማ ምዕራብ ጠይም ቆዳ ሰሜን ተራራማ መለያው ድብልቅ ውህድ ነው ቀለሙ የሀገሬ ምድር አራት ማዕዘኑ እስቲ ደግሞ ልውጣ ልንፋቀቅ በንብርክክ ልዳህ ልንከባለል ልድረስ ካሰብኩበት ከሰማይ ጠቀሱ ከከፍታው ማማ ከገርአልታ አለት ዛሬ ጎራ ለይተው በአንድ መንደር ከተሰባሰቡት ከአንድ ገበታ ለመቋደስ ማዕድ ከበው የተቀመጡ ከሚመስሉት ድንጋይ ሲባሉ በትን በረሃ ሲባል አስደናቂ መልክዓ ምድርን ለአይን የሚመግቡትን የገርአልታ ቅጥልጥል ተራሮችን በካሜራችን አይንስበን በመስኮታችን ልናስቃኛችሁ ከቦታው ደርሰናል። የባህል ቱሪዝም የሚስፋፋባት ሀገር ሁና ነው የምትታየው። የሚመጡት የቱሪስቶቻችን አይነትም ካልቸረል እና ሄሪቴጅ ቱሪዝም የምንላቸው ናቸው የሚመጡት እንጂ ተራራ መውጣት ቱሪዝም የሚባላል ማውንቴኔሪንግ ነው የምንለው ወይም ከአድቬንቸር ቱሪዝም ጋር ጀብደኛ ከሆነ የጉዞ እንቅስቃሴ ጋራ የተያያዙ ናቸው እነኚህን ተራራዎች ገመድ ይዞ ያው እ ተራራ ወጪ ቱሪስቶች እንደሚያደርጉት ሁሉ ለመውጣት በጣም ከፍተኛ የማስተዋወቅ ስራ ቢሰራ ከአድዋ ተራሮች መጀመር እንችላለን። ከገርአልታ ሰንሰለታማ ተራሮች መካከል ይህ ከመሬት ጠለል በላይ በ2400 ሜትር ከፍታ ላይ ይገኛል የተባለው ቁርቁር ተራራ ይታወቃል። ይህ ተራራ ከገርአልታ ተራሮች እጅግ በግዙፍነቱና መሬት ላይ በያዘውም ስፋት እጅግ ትልቅ ነው ተብሎ የሚታሰብ ነው። እንደምትመለከቱት በጣም ለስላሳ አለት ነው፣ መርገጫ ያለው አይመስልም። ለመውጣት እጅግ በጣም እንደሚያስቸግር ይሰማኛል። እዚህ ተራራ ላይ ለመውጣት ዝግጅት እንጫርሻለው። እንዴት እንደመውጣ ግን አላውቅም። እጅግ በጣም የሚከብድ ይመስለኛል፣ ምክንያቱም ለስላሳ ነው፣ የሚያንሸራትት ይመስላል። እግር የሚይዘው ነገር ያለ አይመስለኝም። ስለዚህ እኔ ጫፍ ለመውጣት የማደርገውን ውጣ ውረድ እና የማደርገውን ፈተና አብራችሁን እየታገላችሁ፣ አብራችሁን እየተፈተናችሁ ጫፍ ድረስ እንወጣለን። ጫፍ ላይ ወተን፣ ገርአልታ በተራራ የተከበበችው ይህች አካባቢ ምን ትመስላለች፣ እላይስ ምን አለ የሚለውን አብረን እናያለን። ተከታተሉ። ጀምረው ነው። እጅግ በጣም አስፈርቶኛል። ጫፍ መድረሴን በጣም ተጠራጥሬያለሁ። ምክንያቱም እስካሁን የመጣኋት ትንሽ ዳገት እንኳን እጅግ ፈትናኛለች። መጨረሻ ይነዩት ከከፍታ ከፍታ ላይ ሆነው ቁልቁል ሲመለከቷቸው በጠቢባን ብሩሽ ከሸራ ላይ የተነደፉ የሰዓሊውን ምጡቅ ሐሳብ በሚስጥር ይዘው ተመልካቹን የሚያመራምሩ የሚመስሉት የገርአልታ ተራሮች ከማራኪ መልክዓ ምድር አቀማመጥ በዘለለ ታሪክና ጥበብን አዋህደው ይዘው ጊዜን ከጊዜ እያነጻጸሩ በትውልድ መሃል ድልድይ ሆነው በትላንትና በዛሬ መሃል ያለውን ልዩነት ለማጥበብ ታሪክን እያወረሱ የኖሩ ድንቅ የትግራይ መስህቦች ናቸው። የመጀመሪያውን ከባድ ፈተና እንደምንም ትወጡቻለሁ እኔም ጓደኞቼ ታግለን አሸንፈናል። ነገር ግን መዳረሻችን ይህ ከበስተኋላ ላይ የምትመለከቱት ትልቅ ተራራ ነው። እዚህ ተራራ ላይ ነው መድረሻችን። ይህ ተራራ ደግሞ እንዴት እንደሚፈትነን ምን እንደሚያጋጥመን ገና አላወቅንም። አብራችሁን ሁኑ እንደገና እንሄዳለን፣ እንጓዛለን። የገርአልታ ተራሮች እያንዳንዳቸው በውስጣቸው በየጊዜው የነበረውን የአካባቢውን የስነ ህንጻና ስነ ስዕል ጥበብ ከፍታ የሚያንጸባርቁ ከሰላሳ በላይ ውቅር አብያተ ክርስቲያንን ሸሽገው ይዘዋል። አንድ አራተኛው የትግራይ ውቅር አብያተ ክርስቲያን የሚገኘው በገርአልታና ተያያዥ በሆኑ ተራራዎች ላይ ነው ነው የሚባለው። እንግዲህ የአሰራራቸው ጊዜና የሰሯቸው ሰዎች ያው የተለያየ ነው። ለምሳሌ አሁን ደብረ ጽዮን በ14ተኛው በ15ተኛው ምዕተ ዓመት እንደተሰራች የሚነገር ነው። በጣም ጥንታዊ ነው ተብሎ የሚነገረው አንዱ ድጉም ስላሴ ነው። እንዲያውም ከክርስትና በፊት ተሰራ ተብሎ ሁሉ የሚነገር ቤተክርስቲያን ነው። እሱ አብርሃ ወአጽብሃም ያው በራሳቸው በአብርሃ ወአጽብሃ ዘመን ተሰራ ተብሎ ነው። እና አንዱ ቤተክርስቲያን ከሌላው በሰሪው በሰራው ሰው እየስምም እንደገና በእድሜም ይለያያሉ። ዮሐንስ ማቁዲ፣ ደብረ ጽዮን፣ ደብረ ማርያም ቁርቁር አቡነ የማታና አቡነ ገብረ ሚካኤል አብያተ ክርስቲያን ከገርአልታ ተራሮች በጥቂቶቹ ውስጥ የመሸጉ በሶስቱ ገጾቻቸው ከዋናው ዓለት ጋር ተያይዘው የታነጹ ናቸው። የዛሬው ጉዟችን ኢላማ ከተራሮቹ ሁሉ ልቆ ከእግር እስካናቱ ሰፊ ግዛት እየተቆናጠጠው በሻካራው ሰውነቱ የሰውን እግር ወደ ኋላ እየጎተተ የሚያስቀረው የመጋብ ከተማን እያዋሰነ በምዕራብና በደቡብ አቅጣጫዎች ጉህ ቀመር ማይ ጉበናና ቆራሮ በተሰኙ ቅጥልጥል ተራሮች መካከል የቆመው በአንድ ጎኑ ዕልም ካለ ገደል ጋር ከተያያዘ ነጭ ጠንካራ አለት አናት ላይ ተፈልፍሎ የተሠራው ጥንታዊውና ግዙፉ ደብረ ማርያም ቁርቁር ውቅ አስቸጋሪውን ተራራ ወጥተን ወርደን አሁን ከመዳረሻችን ጫፍ እየደረስን ነው። እዚህ ቦታ ላይ ቆመን ከፊት ለፊታችን አቡነ የማታና አንድ ቀበሌ በሰፊው ይታየናል። ከዛ ፊት ለፊት ትይዩ ደግሞ ከመዳረሻችን ተራራ ጫፍ ላይ አንድ ታሪካዊ ቦታ ከሩቅ እየተመለከትን ነው። እዚህ ተራራ ላይ ምን አይነት ታሪክ የያዘ ቦታ ነው ያለው፣ እንዴትስ እዚህ ጋር ሊገኝ ቻለ የሚለውን አብረን እናያለን። አሁንም ገና አልደረስንም፣ ትንሽ ጉዞ ይቀረናል። አብረን ልጓት። በገርአልታ ተራሮች ውስጥ የሚገኙ አብዛኞቹ አብያተ ክርስቲያን በዚህኛው ጊዜ በእነዚህ ሰዎች ተሰሩ የሚል በውል የሚታወቅ ነገር ባይኖራቸውም በቦታው ላይ ጥናት እያካሄዱ አንዳንድ ምሁራን አብያተ ክርስቲያኑ በዘመነ ኦሪት እንደታነጹና በአራተኛው መቶ ክፍለ ዘመን ጥቂት ማሻሻያ ተደርጎላቸው ወደ ቤተ ክርስቲያንነት ሊቀየሩ እንደቻሉ ሲያስረዱ ሌሎች ደግሞ እነዚህ አብያተ ክርስቲያን ከአክሱም ዘመነ መንግስት መውደቅ በኋላ የተሠሩ ከላሊበላ አብያተ ክርስቲያን መታነጽ በኋላ ከሰባት እስከ 11ኛው ክፍለ ዘመን ባለው ጊዜ እንደተፈለፈሉ ይናገራሉ። ኧረ ለመሆኑ ሀገር ምድሩ ሜዳ በሆነበት አገልጋይ ምዕመን በተንዘራፋበት ጉልበት መዛል ድካምና እንግልት የማይደርስበት ቦታ ሳይጠፋ እነዚህ አብያተ ክርስቲያን በገርአልታ ሰማይ ጠቀሱ ተራሮች ውስጥ የመሸሸጋቸው ሚስጥር ምን ይሆን? እንግዲህ የድሮ ሰዎች በጥንት ጊዜ የጌታችን ኢየሱስ ክርስቶስ ለምሳሌ በተራራ ላይ ጸሎት ያደርግ ነበር። በደብረ ታወር ተራራን እንላለ ሲና ተራራም ይባላል። አዳም ቢሆን ቀዳሜ ፍጥረት ማለት ነው። አዳም በደብረ ቅዱስ ተራራ የሚባል መስዋዕት አሳርጎ ከዛ በኋላ እንደገና በኋለኛው ዘመን ማለት ነው። ከልደተ ክርስቶስ በኋላ ያው ትንቢቱ ዝእትነ ማርያም በህሊና አምላክ ከሷ እንደሚወለድ ስለሚያውቀ የነበረ እና ቃል ኪዳን የሰጠው ለአዳም በተራራ ላይ ነው። ተራራራ ላይ ኖህም ቢሆን ማየ አይህ ከዘነበ በኋላ በአራራስ ተራራ የሚባል መስዋዕት አቅርቦ ከዛ በኋላ እንደገና ለምድር ምድር በማየ አይህ እንደማላጠፋት ብሎ ቃል ኪዳን የገባለት ተራራ ላይ ነው። እና ከዚያ አኳያ ነው ተራራ ሁሉ ቤተክርስቲያን ቤተክርስቲያኖች እየተሰሩት ተራራ ላይ የተመረጡት ያ መንፈስ ቅዱስ ይወርድበታል ተብሎ ስለሚታሰብ የነበረ ነው። በሃይማኖቱ ትውፊት መሰረት ከሴት ርቀው ከሌላውም ከዓለማዊው ሕዝብ ርቀው ነጻቸውን ጠብቀው ፈጣሪያቸውን ለማገልገል ራቅ ወዳለ ቦታ መሄድ አስፈላጊ ስለነበር ለዚህም ዓላማ ብለው ሊሆን ይችላል እዛ ገደል ላይ ወጥቶ የሰሩት የሚለውንም ማስቀመጥ ይቻላል። እጅግ በጣም የሚገርም ነው። ይሄን ሁሉ ጋራ ይሄን ሁሉ ተራራ ይሄን ሁሉ ፈታኝ መንገድ አቋርጠን እዚህ ከደረሰን በኋላ ከተራራው ጫፍ ላይ እጅግ የሚገርም ጥንታዊ ታሪካዊ ቦታ አግኝተናል። ይህ ቦታ የብዙ ዘመናት እድሜ ያለው ነው ተብለናል። የታሪክም ቦታ ነው፣ ቤተክርስቲያንም ነው፣ የሃይማኖት ቦታ ነው። ወጉና ስርዓቱ በሚፈቅደው መንገድ አለባበሴን አስተካክዬ ወደ ውስጥ ዘልቃለሁ። የትም እንዳትሄዱ ጠብቁኝ። ዛሬ የተገኘንበት በተራሮቹ ላይ ካሉ አብያተ ክርስቲያን ግዙፍነቱ ጎልቶ የሚነገርለት ማርያም ቁርቁር በአራተኛው መቶ ክፍለ ዘመን በኢትዮጵያ ስመ ጥር ከነበሩና በክርስትና ህይወታቸው በነበራቸው ቦታ ዛሬም ድረስ ከሚወሱ አባቶች መካከል አንዱ የሆኑት የአቡነ ኤዎስጣቴዎስ የወንድም ልጅ በጊዜው በሰሜን ኢትዮጵያ በምንኩስና ህይወታቸው በከፍተኛ ደረጃ የሚታወቁት አባ ዳንኤል ዘገር አልታ ያነጹት እንደሆነ ታሪክ ይናገራል። ተራራውን ጨርሰው አናቱ ላይ ከሚገኘው ከማርያም ቁርቁር ቤተ ክርስቲያን ወደ ውስጥ ሲዘልቁ ታዲያ በነጭ የኑራ ቀለም የተዋቡ ስድስት አምዶች ወይም ምሰሶዎች ተሰድረው ይጠብቆታል። እነዚህ አምዶች እርስ በእርሳቸው ሰረገላ ሰርተው በመገጣጠም ጣራውን ደግፈው የቆሙ ናቸው። የጣራው ርቀት ወደ ላይ ራሱ በጣም ረጅም ነው። የመጀመሪያው ረድፍ ያሉት ምሰሶዎች ያው ከጊዜ ብዛት ወይም በተለያየ ምክንያት ስለፈረሱባቸው የአካባቢው ሕብረተሰብና ካህናቱ የመግቢያ በር ሰርተው ያንን እነሱ የሰሩትን መግቢያ በኖራ ቀብተውት ነጭ ሆኖ ነው የሚታየው ማርያም ቁርቁር የሰው ጥበብ ከፈሰሰበት ጊዜን ቀድሞ ከተገኘ አስደናቂ ስነ ህንፃ በተጨማሪ በሌሎች አካባቢዎች ባልተለመደ መልኩ የምዕራባውያንን ያሳሳል ጥበብ እየተላበሱ ብሉይና አዲስ ኪዳንን የሚተርኩ ከተፈጠሩበት ጊዜ አንጻር ዘመን ጨርሶ ያላዘመማቸው የቀለማት ስብጥር በሆኑ ስዕሎች የተዋበ ነው። የሀገራችን ስዕሎች በአብዛኛው ምሳሌ የተጀመሩት የጀመሩት ከ1ስተኛው ክፍለ ዘመን ጀምሮ ነው። ምሳሌ አሁን ነገነተ ማርያምን እነመስቀለ ክርስቶስ የሰቆጣውን የላሊበላ ውስጥ ቤተማርያምን ማርያምን የመሳሰሉትን በምናይበት ጊዜ ከ1ስተኛው ጀምሮ እስከ 17ተኛው ና 18ምንተኛው የዘለቀ ነው። ስለዚህ በተለይ 1ስተኛው አካባቢ ምናምን ያሉት ስዕሎች ከውጭ ሰዓሊዎች ከጣሊያንም ባይዛንታይን ነው የሚባለው። ይሄ ባይዛንታይን ታይም ስዕሎችን የተከተሉ ናቸው ተብለው የሚገመቱ ናቸው። ኮምቢኔሽኑ እራሱ አንድ አይነት ቀለም ብቻ ይጠቀማሉ የሚል ግምት የለም። የተለያዩ ኮምቢኔሽን የተለያዩ ቀለሞች ውህደት ተጠቅመው የሳሏቸው በመሆናቸው እስካሁን ራሳቸው ሳአሊያኑ ከቅጠላቅጠልና እንዲሁ ከዛፍ ሙጫዎች ምን እንትን እየበጠበጡ ያው የድሮ የብራና ላይ ጸሐፊዎች ያደርጉት እንደነበረው ቀለሙን ሀሮር አዘጋጅተው ወይም ደግሞ ቅጠሎችን አሳርረው ደቁሰው ምን ብለው እንዳይለቅ ሙጫ ትንሽ ጠጠብ አድርገውም ብለው ይጽፉ እንደነበረው ሁሉ ሳሪዎቹም በዛ መልኩ የተጠቀሙት የተፈጥሮ ቀለም ነው። ማርያም ቁርቁር ምንም እንኳን ዘመናትን ተሻግሮ እስ የደረሰ ዛሬም ድረስ ለእርጅና እጅ ያልሰጠ ተፈጥሯዊ ውበትን የተላበሰ መንፈሳዊና ሀገራዊ ቅርስነትን አብሮ የያዘ ቢሆንም በጊዜ ርዝማኔ በደረሰበት ጉልበት መዛል ተቆርቋሪነት በሚሰማቸው በአካባቢው ነዋሪዎችና መንፈሳዊ አባቶች አማካኝነት የቅርስ ጥበቃ ደረጃውን ባልጠበቀ መልኩ ከዋናው በር በኋላ አዲስ መግቢያ ሰርቶ በመከለልና የኖራ ቀለም በመቀባት እደሳ ተደርጎለታል። የሚደረግለት ጥገናም የለም። ዝም ብሎ እንደፈለገ ንፋስ ይገባል ይወጣል ንፋስ ነው አደጋ ለህንፃ ቤተ ክርስቲያኑ ንፋስ ከገባ በብዛት ከገባ እንዳለ በአጭር ጊዜ ሊፈራርስ ይችላል እና እንደዚህ ህብረተሰቡ በጣም ቅሬታ አለው እንዴት ማድረግ ይሻላል ይህን ያህል ቅርሲ እንደዚህ እየተበላሸ ያለ ይላልና ምንም መፍትሄ ተደርጎለት አያውቅም ምን ጊዜ በወሬ ብቻ ነው የሚያልፈው ለወደፊቱ ግን እንደዚህ በዚህ አይነት አካሄድ የምንሄድ ከሆነ ቅርሶቹ ረዥም ጊዜ ይዘልቃሉ የሚል ግምት የለኝ። በአጭር ጊዜ ውስጥ ልናጣቸው እንችል ይሆናል የሚል ስጋት አለኝ፣ የኔም ስጋት ነው እና በተቻለ መጠን ይሄ በፌዴራል ቅርስ ጥበቃ ስር የጥገና ስራዎችን እንዲከናወን የሚደነግግ ህግ ማሻሻያ ቢደረግበት የሚል የራሴ አስተያየት አለኝ። አባ ዳንኤል ዘገር አልታ ከዋናው ቤተ ክርስቲያን በተጨማሪ ከበስተ ጀርባው ከተራራው አናት ላይ ዳንኤል ቁርቁር የተሰኘች ባለሁለት ክፍል የጽሞና ወይም የጸሎት ቤት እንደነበራቸው ይነገራል። ይህች እንደ ማርያም ቁርቁር ሁሉ ብሉይና አዲስ ኪዳንን አጣምረው የያዙ የነቢያት የመላእክትና የቅዱሳን ሰማዕታት ክብራቸውን በሚያሳይ አሰሳል ጥበብ የተዋበች ቤት ማርያም ቁርቁርን ለመጎብኘት ስለሚመጡ ሁሉ እንደ አንድ የቤተክርስቲያኑ አካል ሆና ታሪክ ይነገርላታል። ቆርቆር ማርያም እንደ ቤተ መቅደስ ሲያገለግል ያኛው ግን እንደ ሄርሚት ሄርሚትዝም ይሄ ምንድ ነው ሄርሚት ሴል የምንለዋል የዚህ የመጸለያ ቦታ የባህታውያን መጸለያ ቦታ እንደነበረ አድርገው ነው ብዙ ጸሀፊዎች የሚገልጹት አንዳንድ ጊዜ ምናልባት እድሳት በሚደረግበት ጊዜ እንደ መቃኝ ሆኖም አገልግሎ ሊሆን ይችላል ከውስጥ ምናልባት እናንተን አንቺን ያስገቡሽ አይመስለኝም እንጂ መቅደስ የምትመስል ከውስጥ አንዲት ነገር አለች፣ አንዲት ክፍል ከዛ ውስጥ መንበር አለ ከድንጋዩ የተሰራ መንበር አለ እና ምናልባት ለመስዋዕት ማቅረቢያነትም ይገለገሉበት እንደነበረ የሚገልጽ ነው። የማይደፈር ከሚመስለው ተራራ ጫፍ ላይ ሆኖ አፍላ ጉልበትን የሚፈትነው መንፈሳዊ ጥንካሬን የሚመዝነው ማርያም ቁርቁር በቀደሙት ዘመናት አባ ተስፋ ስላሴን በመሰሉ አባቶች የተሞላ ነበር። እነዚህ ከቤተ ክርስቲያኑ ዙሪያ ተሸንቁረው የሚታዩት ዋሻዎችም በመንፈሳዊ ሕይወት ኖረው ያለፉ አባቶች የመቃብር ስፍራዎች ናቸው። ታዲያ ስልጣኔ እንደ ዘመናችን፣ ሃይማኖት እንደ አባቶቻችን እንዲሉ አበው የአባቶችን ፈለግ የተከተለው የአካባቢው ምዕመን ዛሬም ቁርቁር ተራራን በንብርክክ ወጥቶ መንፈሳዊ ግብሩን መከወን አላቋረጠም። እንቀተም እዚህ ነው የሚጠመቁት ህጻናቶች። የቀብር ስነ ስርዓቱም እዚህ ነው። ፍትሀ እንትን ጸሎት የሚደርስበት የሞተ በአርባም በስልሳም በሰማንያ እየተባለ የሚፈ- ፍትሐት የሚባል አለ ማለት ነው። ጸሎት፣ የሞተ ሰው እዚህ ነው ሁሉም ነገር የሚፈጸመው፣ እና ቅዳሴ ብዙ ማለት ብዙ በተለያየ ቀናቶች ይገለገላል። ቤተ ክርስቲያን በየቀኑ ስርዓት እግዚአብሔር ሰዓት ነገ አይስተጓጎልም። ማርያም ቁርቁር እንደ ሌሎች ጥንታውያን አብያተ ክርስቲያን ሁሉ ለሙዚየምነት በተዘጋጀች ጠባብ ክፍል ውስጥ ሲኖዶስን ጨምሮ የብራና መጻሕፍትና ስንክሳሮች፣ ከብርና ነሐስ የተሰሩ መስቀሎች፣ ቤተ ክርስቲያኑ የገዳምነት ማዕረግ ባገኘ ጊዜ ከአፄ ዘረ ያዕቆብ የተበረከተ የብር ዘውድና ሌሎች በርካታ ንዋየ ቅድሳት አሉት። ሀገራችን ከፍተኛ የቱሪስት ቁጥር ከሚያስተናግዱ አካባቢዎች አንዷ የሆነችው ትግራይ በአንድ መንደር የከተሙ እነዚህን ተራሮቿን ለመመልከት ባህር ተሻግረው የሚመጡ አያሌ የውጭ ሀገር ጎብኚዎችን ታስተናግዳለች። ታዲያ ቀደምት ታሪኳን፣ ተፈጥሯዊ ሀብቷን ለማየት ወደ ገርአልታ ተራሮች ብቅ ያለ እንግዳ የገርአልታ ተራሮች ትሩፋት በሆኑ አለቶች ከተሰሩ የእንግዳ ማረፊያዎችና መዝናኛዎች በአንድ ውስጥ አረፍ ብሎ ቀድሞ በአይኑ የተመለከተውን የአካባቢውን ምታታዊ ቅርሶች የኋልዮሽ ተመላልሶ በጽሞና እያሰላሰለ በአይኑ ስላረጋገጠው የቀደምትነት እውነት ምስክርነቱን ለመስጠት ራሱን ያዘጋጃል።